የሰው መሳይ እንስሳ ማስታወሻ ኤ ፕራይሜትስ ሚሞሪ፣ በተጨማሪም የቴስቴስትሮን ችግር ወይም ዝትረብል ዊዝ ቴስቴስትሮን፣ የሜዳ አህዮች ለምን አልሰር አይዛቸውም ኋይ ዜብራስ ዶንት ጌት አልሰር እና የዝንጀሮ ፍቅር ሌሎችም የሕይወታችን ድርሰቶች እንደ እንስሳ መንኪ ላቭ ኤንድ አዘርስ ኢሴ ኦን አወር ላይቭስ አስ አኒማልስ የተሰኙ መጽሐፍትን ደርሷል። የቅርቡ ጊዜ መጽሐፋቸው ደግሞ ባሕሪ የሰው ልጆች በበጎና በክፉ ገጻቸው ያለው ባዮሎጂ ይላል፤ ቢሄቭ ዘ ባዮሎጂ ኦፍ ሂማንስ አስ አር ቤስት ን ዎርስት ይሰኛል። የስታንፎርድ ባልደረባቸው የንርቭ ሳይንቲስት ዴቪድ ኤግልማንን ለመጥቀስ ያህል ይህ የቅርብ ጊዜ መጽሐፋቸውን እንዲህ ገልጸዋል። ጥልቀቱ እንደ ስፋቱ ነው፣ ማራኪ ቀስቃሽና ልብ የሚነካ ነው ይላል። ይህን መጽሐፍ ሳፖስኪ ጥልቅ ዕውቀታቸውን ተጠቅመው ከጥላቻ ድርጊቶች እስከ ፍቅር፣ ሰውን ከሰውነት ዝቅ ከማድረግ ዲሁማናይዝ እስከ እንደገና ሰው የማድረግ ሪሂማናይዝ ያሉትን መሰረታዊ ሰብአዊ የሆኑ ጥያቄዎችን ይጠይቃል። ሮበርት የሰው ልጆች በበጎና በክፉ ባህሪያቸው ስላለው ባዮሎጂ ቀጥሎ ያለውን ያውጉናል። እናም የፐብሊክ ሌክቸርን እነሆ ብለናል። መልካም ቆይታ። ሂትለርን ያስኩበት ቀን ነበር፣ ቅዠቱ ሲጀምር የሊቃን ጠባቂዎችን አልፌ ሚስጥራዊ መደበቂያ ውስጥ ዘልዬ ገብቼ የሉገር ሽጉጡን ከእጁ ላይ ቀምቼ ተታግዬ መሬት ላይ ጥዬ ካቴና አድርጌበት አዶልፍ ሂትረር በሰብዓዊነት ላይ በፈጸምከው ወንጀላ አሁን በቁጥጥር ስር ውልሃል የምልበት በዚህ ቅጽበት ግን የሜዳይ ኦፍ ኦነር የጀግንነት ሜዳሊያ ቅዠቱ እየደበዘዘ ውስጣዊው ስሜት መቆጣጠር ይጀምራል። ሂትለር በእጄ ቢገባ ምን አደርገው ነበር የሚል ጥያቄ ይመጣል። እውነቱን ለመናገር ብዙ ማሰብም አላስፈለገኝም። አንገቱን ሰብሬ፣ ዓይኖቹን አውጥቼ፣ የጆሮ ታምቡሩን በስቼ፣ ምላሱን ቆርጬ እያንዳንዱ የሰውነት ሴሉን እስኪበሰብሱ ድረስ የሆነ የካንሰር አይነት በኢንጄክሽን እወጋው ነበር። ይሄ ቅዠት በልጅነቴ በተለያዩ ጊዜያት ይመጣብኝ ነበር። አንዳንዴ አሁንም ይመጣል። ይህን ሳስብ የልብ ምቴ ይፈጥናል፣ ትንፋሽ ይቆራረጣል። በታሪክ ውስጥ እጅግ ክፉ ለሆኑ ከማንም በላይ ጉዳትና ቅጣት ለሚገባቸው ሰዎች ይህንን ሁሉ ማቀድ እ ችግሩ ግን ችግሩ፣ እኔ በነፍስ ወይም ሶልስ አላምንም፣ በክፋት ወይም ኢቪል አላምንም፣ በቅጣት ፓኒሽመንት አላምንም። ዊክድ ወይም ክፉ የሚለው ቃል የሙዚቃ ትርኢት ርዕስ ላይ ብቻ ነው መዋል ያለበት ባይነኝ። ግን ግን ደግሞ በተመሳሳይ ጊዜ እንዲሞቱ የምፈልጋቸው ብዙ ሰዎች አሉ፣ ግን የሞት ቅጣትን እቃወማለሁ። ብዙ የአመፅ ፊልሞችን ማየት እወዳለሁ፣ ግን ግን በጣም ጥብቅ የሆነ የጦር መሳሪያ ቁጥጥር እንዲኖር እፈልጋለሁ። አረ እንዲያውም አንድ ጊዜ ሌዘር መተኮሻ ቦታ ሄጄ ጥግ ላይ ተደብቄ በሰዎች ላይ ስተኩሱ ሁላ ነበር እንዴት ደስ እንዳለኝ። በሌላ አነጋገር ስለ አመፅ ባለኝ ስሜት ግራ የተጋባው ተራ ሰው ነኝ። እንግዲህ ፕሮፌሰር ሳፖስኪ ንግግራቸውን የሚጀምሩት በዚህ መልኩ ነው፣ የራሳቸውን ውስጣዊ ግጭትና የሰው ልጅ የዓመፅ ባህሪ ያለውን ውስብስብነት በማሳየት። የሰው ዘር ምን ያህል አመፀኛ እንደሆነ ሁላችንም እናውቃለን። ነገር ግን ሁለት ችግሮች አሉ ይላሉ። የመጀመሪያው ችግር እኛ አመፅን አንጠላም የምንጠላው የተሳሳተውን የአመፅ አይነት ነው። ትክክለኛው አይነት ሲሆን እንደሰታለን፣ ሜዳሊያ እንሰጣለን፣ በሱ የተሻሉ ሰዎችን መሪ አድርገንም እንመርጣለን። ሁለተኛው ውስብስብ ነገር ደግሞ እንደ አመፀኛ ዘር ስንታይ በጣም እንግዳ ፍጥረቶች መሆናችን ላይ ነው። አንዳንዴ እንደ ማንኛውም እንስሳ ትልቅ ድንጋይ አንስተን የሰው ጭንቅላት እንበረቅሳለን። አንዳንዴ ደግሞ ተቀስቅሰን ከመሳብ ትዕዛዝ ከመፈረም አይቶ እንዳላየ ከማለፍ ወይም በስውር ከመተቸት የዘለለ የጉልበት ሥራ የማይጠይቅ ከፍተኛ ዓመፅን እንፈጽማለን። በጣም የሚያስገርሙ የአመፅ ምሳሌዎች አንዱን እዚህ ጋር ልንገራችሁ። በ1960ዎቹ አጋማሽ ኢንዶኔዥያ ውስጥ መፈንቅለ መንግሥት ተደርጎ ለቀጣዩ 30 ዓመታት የቀኝ ዘመም ወታደራዊ አምባገነንነት ሰፈነ። በቀጣዩ ዓመት ግማሽ ሚሊየን የሚሆኑ ኢንዶኔዥያውያን በቀኝ ዘመም የሞት ቡድኖች ዴዝ ስኳድስ ተገደሉ። ከዓመታት በኋላ ጸሐፊው ቪኤስ ናይፖል ኢንዶኔዥያን ሊጎበኝ ሄደ። በጉብኝቱ አንድ አስገራሚ ታሪክ በተደጋጋሚ ይሰማ ነበር። እነዚህ የሞት ቡድኖች ስኳዶቹ አንዳንዴ መንደር ውስጥ ያሉትን ሁሉ ለመግደል ሲመጡ የኢንዶኔዥያ የባህል የጋሜላን ኦርኬስትራ ይዘው ይመጡ ነበር። ናይፖል ከአንድ የሞት ቡድን አባል ጋር ሲያወራ የሚነግሩኝ ነገር ባንድ ይዛችሁን ትሄዳላችሁ የሚባለው እውነት ነው ብሎ ሲጠይቀው፣ ሰውየው አዎ፣ በተቻለን ጊዜ ሁሉ ኦርኬስትራዎችን ይዘን መሄድን እንመርጥ ነበር አለው። ናይፎን ለምን ሲል ጠየቀው። ሰውየው ግራ በመጋባት ለማሳመር ነ ቱ ሜክ ኢት ሞር ቢውቲፉል ኦፍ ኮርስ አለው። አያችሁ ዴዝ ስኳድ ሲገላችሁ በሳውንድ ትራክ አስደግፎ ነው ማለት ነው። የእኛን አመፅ ለማሳመር ኦርኬስትራ ይዞ የሚመጣ ሌላ የሰው መሳይ እንስሳ በምድር ላይ የለም። ፕሮፌሰር ሳፖስኪ እንደሚሉት የሰው ልጅ ይህንን ያህል አመፀኛ ሆኖ ሳለ በተመሳሳይ ጊዜ ደግሞ በምድር ላይ እጅግ በጣም አሳቢ አልትሪስቲክ ተባባሪ ኮፕሬቲቭ እና ተሳሳቢ ኢምፓቲክ ፍጥረት ነው። እነዚህን ሁሉ ጽንፎች እንዴት ልንረዳ እንችላለን? ነው ጥያቄ። እሳቸው የባህርያችንን እንቅስቃሴ ሞተሪክ አስፔክት መረዳት አሰልቺ ነው ይላሉ። ሲቀጥሉ አንጎልህ ለአከርካሪ አከርካሪ ለጡንቻዎች ትዕዛዝን ይሰጣል፣ ድርጊትም ይፈጸማል። ይበልጥ አስደሳች የሚሆነው የባህሪውን ትርጉም ሚኒንጉን መረዳቱ ላይ ነው። በአንድ ሁኔታ እንቅስቃሴ ስትስብ አሰቃቂ ድርጊት ነው። በሌላ ሁኔታ ግን ራስህን መስዋዕት አድርገ ስትስብ የጀግንነት ተግባር ይሆናል። ተመሳሳዩ እንቅስቃሴ በአንድ ሁኔታ የአንድን ሰው እጅ ስትይዝ ጥልቅ ርኅራሄ ነው። ተመሳሳይ እንቅስቃሴ በሌላ ሁኔታ ስታደርግ የክህደት መጀመሪያ ሊሆን ይችላል። የእኛም ባሕሪ ለመረዳት ያለው ፈተና አውዱን ወይም ኮንቴክስት መረዳቱ ላይ ነው። ይህንን ውስብስብ በአውድ ላይ የተመሠረተ ባሕሪያችንን ለመረዳት ከፈለግን፣ ይሄ ነው ሁሉንም ነገር የሚያብራራው የአንጎል ክፍል ይሄ ነው፣ ሆርሞኑ ይሄ ነው፣ ጂኑ ይሄ ነው፣ የልጅነት ተሞክሮ ማለት ከንቱ ነው። ይልቁንም ብዙ ብዙ ንብርብሮች ወይም ሌየርስ መመልከት አለብን። አንድን ባህሪ ሲፈጸም ይህ ባህሪ ለምን ተፈጸመ ብለን ስንጠይቅ ብዙ ጥያቄዎችን እየጠየቅን ነው። ከአንድ ሰከንድ በፊት በነርቭ ስርዓት ውስጥ ምን ተከናወነ ነው ጥያቄው ከደቂቃዎች በፊት በስሜት ዋስዋቱ ላይ ይህ ሰው ምን ገጠመው? ከሰዓታትና ከቀናት በፊት የሆርሞን መጠኑ ምን ይመስል ነበር? ወደ ልጅነት ጽንስነት የተዳቀለ እንቁላልነት ወደ ነበረበት ጊዜ ከዚያም ወደ ቅድማያቶቹ ባህልና ስነ ምህዳር እናም ሁሉንም ነገር ወዳቀረጹት የዝግመተ ለውጥ ኃይሎች መመለስ አለብን ባይ ናቸው። እንግዲህ ፕሮፌሰር ሳፖስኪ የሰው ልጅን በበጎና በክፉ ጎኑ ለመረዳት ወደሚያስችለን ባዮሎጂያዊ ጉዞ ሊወስዱን ተዘጋጅተዋል። ንግግራቸው የአእምሮን ሆርሞኖች፣ ጂኖችና የባህልን ዝግመተ ለውጥ ሚናን በጥልቀት የሚመረምር ይሆናል። እናም ሲቀጥሉም እንዲህ ይላሉ ስለ ኦክሲቶሲን ስናወራ ይህ ሆርሞን የፍቅር ሆርሞን እያልን እናሞጋግሰዋለን። የእናትና ልጅ ትስስርን፣ የጥንዶች ፍቅር፣ መተማመንን፣ ትብብርን፣ ልግስናን ያበረታታል። ኦክሲቶሲን እንዲያውም ለፍራፍሬ ዝንቦች ኦክሲቶሲን ብትሰጧቸው የተሻለ አዳማጭ ይሆናሉ የሚል ጥናቶች ሁሉ አሉ። ግን ነገሩ እንዲህ ቀላል አይደለም። ይኸውላችሁ በኔዘርላንድ አንድ ጥናት ተካሄዶ ነበር። ይሄ የሚያመልጥ የባቡር ጋሪ ራናዌይ ትሮሊ ፕሮብሌም የሚባለው የፍልስፍና ጥያቄ ነው። አንድ ባቡር ጋሪ ብሬኩን ስቶ አምስት ሰዎችን ሊገድል እየበረረ ይሄዳል። አንድ ሰው ወደ ባቡሩ መስመር ገብተህ የዚያን ሰው ህይወት መስዋዕት አድርገህ አምስቱን ማዳን ተገቢ ነው ወይ? ነው ጥያቄው። ያን ሰውዬ ስታስገፋው ትሮሊቱ ይቆማልን? በዚህ ጥናት ላይ ወደ መስመሩ የምትገፋው ሰው ስም ይሰጣል፣ ወይ ዴሪክ፣ ወይ ፒተር የሚል የደች የኔዘርላንድ የራሳቸው ሀገር ሰው ስም ይሰጣቸው፣ ወይም ደግሞ ሆላንዶች ባሉታዊ የሚጠሉትን ለምሳሌ በሁለተኛው የዓለም ጦርነት በደንብ አድርጎ የቀጠቀጣቸውን የጀርመንን ስም እንደውም እንዲሁ በዓለም ላይ እንዲጠላ የተደረገ የሙስሊሞች ስም ይሰጣቸዋል። ታዲያ ውጤቱ ምን መሰላችሁ ያመጣው? ለሰዎቹ ኦክሲቶሲን ሲሰጣቸው ይህ ሆርሞን ከፍ ሲል ዲርከን የማዳን የራሳቸውን ሰው የማዳን እና ሌላውን ጀርመናዊውን ሌላውን ከእነሱ ውጭ ያለውን ወደ ባቡሩ የመጣል እድላቸው እጅግ ከፍ ብሎ ተገኝቷል። ኦክሲቶሲን ይበልጥ ለእኛ ወገን እንድናደላ ያደርገናል። ለእነሱ ግን ይበልጥ እንድንጠላና እንድንጨክን፣ እንድንርቅ ዜኖፎቢክ ያደርገናል። ስለዚህ ሆርሞኖች በአእምሯችን በስሜት ዋሶቻችን ላይ ተጽዕኖን ያሳድራሉ ነገር ግን ከምናሰበው በላይ በተወሳሰበና ስውር መንገድ ነው ይህን የሚያደርጉት። የቴስቴስትሮን ችግር ራሱ ቴስቴስትሮን ሳይሆን እኛ ለጥቃት በቀላሉ ክብርና ደረጃ መስጠታችን ነው። የኦክሲቶሲን ነገር እንዲሁ ነው። እኛና እነሱ የሚለውን ክፍፍል ያሰፋዋል እንጂ ሁሉንም ሰው በእኩል እንድንወድ ኦክሲቶሲን አያደርገንም። ወደ ኋላ ስንሄድ ከሳምንታት እስከ ወራት በፊት በነበረ ጊዜ ውስጥ አእምሯችን በከፍተኛ ሁኔታ ይለወጣል። የነርቭ ሴሎች አዲስ ግንኙነትን ይፈጥራሉ፣ የቆዩትን ያቋርጣሉ፣ የአንጎል ክፍሎች ያድጋሉ ወይም ይታደሳሉ። ትልቁ አብዮት ደግሞ የአዋቂ ሰው አእምሮ በአንዳንድ ክፍሎቹ አዳዲስ የነርቭ ሴሎችን ኒውሮንስን መፍጠር መቻሉ ነው ይህ ኒውሮፕላስቲሲቲ ይባላል። ነገር ግን ይህ አስደናቂ ችሎታ ገደቦች አሉት። ማናችንንም ወደ ሞዛርት ወይም ወደ ሌላ ታላቅ ሰውነት ሊለውጠን አይችልም። ከሁሉም በላይ ኒውሮፕላስቲሲቲ በራሱ ጥሩም ወይም መጥፎም አይደለም። አንዳንዴ ቅዱስ ለመሆን ሊያግዝ ይችላል። አንዳንዴ ደግሞ መንደሮችን በዘር ለይቶ ለማጽዳት የተሻለ አቅም ሊሰጥህም ይችላል። እስቲ ወደ ጉርምስና ዕድሜ ስንመለስ ሁሉም የታዳጊዎች ባህሪ በሁለት ሁኔታዎች ይገለጻል። አንደኛው የዶፓሚን ስርዓታቸው ነው። ከ11 ወይም 12 ዓመታቸው ሙሉ በሙሉ ይነቃቃል። በ11 ወይም በ12 ዓመታቸው ላይ ዶፓሚን። ሁለተኛው የፊት ለፊት የአንጎል ክፍል ፍሮንታል ኮርቴክስ እስከ 25 ዓመታቸው ድረስ ሙሉ በሙሉ አያድግም። ለዚህ ነው ታዳጊዎች ግልፍተኛ፣ አዲስ ነገር ፈላጊ፣ ተቀብዝባዥ፣ እኩዮቻቸውን የሚከተሉና በቡድን ተጽዕኖ ስር በቡድን ተጽዕኖ ስር ነው ያልኩት፣ በቡድን ተጽዕኖ ስር የሚወድቁት የምን ማለት ነው ነው ጥያቄው። የጉርምስና መጨረሻና የጎልማሳነት መጀመሪያ አካባቢ በአንተ የፊት ለፊት የአንጎል ክፍል ፍሮንታል ኮርቴክስ ላይ ከፍተኛ ተጽዕኖ የሚያሳድርበት ጊዜ ነው። ይህ ክፍል በጂኖች ከሚቀረጸው ይልቅ በተሞክሮውና በአካባቢ የሚቀረጸው ለምንድን ነው ነው ጥያቄው? ምክንያቱም ትክክለኛውን ነገር ማድረግ ምንም እንኳን ከባድ ቢሆንም፣ የሚለውን ውስብስብ የባህል የአውድና የማኅበራዊ ደንቦችን ለምሳሌ አትግደል፣ ግን እነሱን መግደል ጥሩ ነው አታዋሽ ግን አሁን መዋሸት ተገቢ ነው የሚሉትን ለመማር ሀያ አምስት ዓመታት ያስፈልገዋል። እናም ወደ ልጅነት ስንመለስ የልጅነት ተሞክሮች ምን አይነት ትልቅ ሰው እንደምንሆን ይወስናሉ። ዋናው ጥያቄ የተለያዩ የልጅነት ተሞክሮች እንዴት የተለያየ የፊት ለፊት የአንጎል ክፍል የተለያየ አሜግዱላ ይፈጥራሉ ነው። ይህ ኢፒጄኔቲክስ ወደሚባለው መስክ ይወስደናል። ጂኖቻችን ወይም ዲኤንኤ በተሞክሮ አይለወጡም፣ ነገር ግን ኢፒጄኔቲክስ የእነዚያን ጂኖች አገላለጽ ሬጉሌሽን ይለውጠዋል። እዚህ ጋ አስገራሚ የአይጥ እናቶች ምሳሌ ልስጣችሁ። አንዳንድ የአይጥ እናቶች ከሌሎች የተሻለ እናትነትን ያሳያሉ፣ ልጆቻቸውን አብዝተው ይልሳሉ፣ ይንከባከባሉ። እንዲህ አይነት እንክብካቤ ያገኙ የአይጥ ግልገሎች በአእምሯቸው ላይ የኢፒጄኔቲክ ለውጥ ይከሰትና ሲያድጉ ዝቅተኛ የሆነ የውጥረት ሆርሞን መጠን ይኖራቸዋል። እነርሱም እናት ሲሆኑ በዝቅተኛ የውጥረት ሆርሞኖቻቸው ምክንያት ልጆቻቸውን በደንብ ይንከባከባሉ። በዚህም ይህ ባህሪ በጂን ሳይሆን በአካባቢያዊ ተሞክሮና በጂን አገላለጽ ለውጥ ይተላለፋል። በተመሳሳይ በእርግዝና ጊዜ በእናቷ ከፍተኛ ውጥረት ምክንያት ለብዙ የውጥረት ሆርሞኖች የተጋለጠች የአይጥ ጽንስ ሲያድግ አሜግድላው ትልቅ፣ ለስጋት ይበልጥ ተጋላጭ ይሆን ይሆናል። የውጥረት ሆርሞን መጠኑም ከፍ ይላል። አካባቢ ስራውን የሚጀምረው ከውልደት በፊትም ነው፣ በኋላም ብቻም አይደለም። አያችሁ አይደል? የዘር እንቁላል ወይም ፈርቲላይዝድ ኤግ ድረስ ብንመለስ ጂኖች ምን ሚና ያላቸው ነው ጥያቄው። ጂኖች በራሳቸው ምንም አያውቁም። ጂኖችን የሚቆጣጠረው አካባቢ ኢንቫይሮንመንት ነው። አካባቢው የሴል ውስጣዊ ሁኔታ ሊሆን ይችላል ወይም የመላ ሰውነት ሁኔታ ለምሳሌ የቴስቴስትሮን መጠን ወይም ደግሞ በውጭ ያለ አካባቢ ለምሳሌ ልጅሽን ስትስሚ፣ ልጅህን ስትስም ኦክሲቶሲን እንዲመነጭ የሚያደርግ ጂን ይነቃቃል። ደስ ይልሃል። ዋናው ነገር የተለያዩ አካባቢዎች አንድን ጂን በተለያየ መንገድ ይቆጣጠሩታል ነው። ስለዚህ ጂን ምን ያደርጋል ብለን ስንጠይቅ ወይም አካባቢ ምን ያደርጋል ብለን ስንጠይቅ ትርጉም የለውም። ጥያቄው ጂን ከአካባቢ ጋር ባለው መስተጋብር ምን ያደርጋል መሆን አለበት ጥያቄው። ተግባብተናል። የሰው ልጅ በምድር ላይ ካሉ ፍጥረታት ሁሉ በተለያዩ አካባቢዎች የሚኖር በመሆኑ ከማንም በላይ ከጄኔቲካዊ ውስንነት ነፃ ነው ማለት ይቻላል። ከዚህም አልፈን ቅድማያቶቻችን ምን አይነት ባህል እንደፈጠሩ መጠየቅ አለብን። ምክንያቱም ያ ባህል እኛ ምን አይነት ትልቅ ሰው እንደምንሆን ይወስናልና፣ ባህሎች ደግሞ በሚኖሩበት ስነ ምህዳር ኢኮሲስተም ይወሰናሉ። ለምሳሌ በበረሃ የሚኖሩ ህዝቦች በአብዛኛው በአንድ አምላክ ሞኖቲስቲክ የማመን ዝንባሌ ሲኖራቸው፣ በደን ውስጥ የሚኖሩ ደግሞ በብዙ አማልክት ፖሊቲስቲክ ያምናሉ። አዳኝ ሰብሳቢ ወይም ሃንተር ጋዘረር ማኅበረሰቦች የፈጠሯቸው አማልክት ስለ ሰው ልጆች ግድ የማይሰጣቸው ሲሆኑ ህዝብ በዛት ተሰብስቦ የማያውቋቸው ሰዎች ጋር መኖር ሲጀምር ግን ሁሉን የሚያዩ የሚፈርዱና የሚቀጡ ሞራላዊ አማልክት መፈጠር ጀመሩ። ሌላ አስገራሚ ምሳሌ አርብቶ አደሮች ፓስቶራሊስት ናቸው። የእነሱ ዋነኛ ሀብት እንስሶቻቸው ናቸው። እነዚህ ደግሞ በቀላሉ ሊሰረቁ ይችላሉ። ስለዚህ በዓለም ዙሪያ ያሉ አርብቶ አደሮች የክብር ባህሎች ካልቸርስ ኦፍ ሆነር ያዳብራሉ። እነዚህ በኃይል በቀል፣ በጦረኛ መደብ፣ በክብር ግድያና ለዘመናት በሚቀጥል የደም መፋሰስ የተሞሉ ናቸው። የሚገርመው እንዲህ ባለ የክብር ባህል ውስጥ የተወለደ ሕፃን እናቱ ከሌሎች ባህሎች እናቶች በበለጠ ድምጿን ከፍ አድርጋ ታናግረዋለች። ለትንሽ ጊዜም ነው የምታቅፈው። በጋራ በሚኖር ኮሌክቲቫይስት ባህል የተወለደ ህፃን ደግሞ በእናቱ ለረጅም ጊዜ እናቱን ይጠፋል፣ እናቱም ታጠበዋለች። በሌላ አነጋገር ስነ ምህዳር ባህልን ይቀርጻል፣ ባህል አእምሮን ይቀርጻል፣ አእምሮ ባህሪን ይቀርጻል። እነዚህ ልዩነቶች ከውልደቶች ደቂቃዎች ጀምሮ ይገለጣሉ። አእምሮ፣ ሰውነት ባህሪ፣ ባህልና ጂኖች በጋራ ይሻሻላሉ፣ ኮኢቮልቭም ያደርጋሉ። በመጨረሻ ስለ ጂኖች ካወራን ስለ ዝግመተ ለውጥ ኢቮሉሽን ማውራታችን አይቀርም። ዘመናዊው የዝግመተ ለውጥ አስተሳሰብ ሶስት መሰረታውያን አሉት። አንደኛው የግለሰብ ምርጫ ኢንዲቪጁዋል ሴሌክሽን፣ እያንዳንዱ ፍጥር የራሱን ጂኖች ለቀጣይ ትውልድ ለማስተላለፍ ይጥራል። ለምሳሌ 16 ፐርሰንት የሚሆነው የዓለም ሕዝብ የታላቁ ጌንገስ ካህን ቀጥተኛ ዝርያ ነው። ሁለተኛ የዝምድና ምርጫ ኬን ሴሌክሽን፣ ዘመዶች ጂኖቻቸውን እንዲያስተላልፉ መርዳት። የሰው ልጅ ይህንን በውርስ ኢንሄሪተንስ አማካኝነት ከማንም በላይ አድርገዋል። ሶስተኛ የተገላቢጦሽ ልግስና ሪስፕሮካል ኦልትሪዝም ከማውቃቸው ሰዎች ጋር መተባበር እነርሱም በተመሳሳይ እስከተባበሩኝ ተባበሩኝ ድረስ የሰው ልጅ ይህንንም በንግድና በኢኮኖሚ ስርዓቶች አማካኝነት በከፍተኛ ደረጃ ያደርገዋል። እንደ ጌም ቲዮሪ ማለት ነው። እነዚህ ሶስት መርሆች የብዙ እንስሳትንና የሰውን ማኅበራዊ ባህል ያብራራሉ። ነገር ግን የሰውን ልጅ ባህሪ በጥልቀት ስንመለከት እነዚህ መሮች የማይገልጿቸው ነገሮች አሉ። ለምሳሌ በሃይማኖት ምክንያት ከጋብቻ የሚታቀቡ ሰዎች፣ ከተለያዩ የዓለም ክፍሎች ልጆችን በጉዲፈቻ የሚያሳድጉ ቤተሰቦች፣ ወይም ደግሞ በባዕድ ሀገር ዳግመኛ ለማታገኛቸው ሰዎች በር ከፍተህ መጠበቅ፣ መያዝ፣ እንዳይጎዱ መንከባከብ፤ እነዚህ የሰው ልጆች ልዩ ባህሪዎችን ያሳያሉ። አያችሁ፣ ወዳጆቼ እስካሁን አንድ ባህሪ ሲፈጠር እርሱን ለመረዳት ከአንድ ሚሊ ሰከንድ በፊት ከነበረ አንስቶ እስከ ሚሊዮኖች ዓመታት የዝግመተ ለውጥ ግፊቶችን ሁሉ ማካተት እንዳለብን ተመልክተናል። በሌላ አነጋገር ነገሩ ውስብስብ ኮምፕሊኬትድ ነው። ግን ይህንን መደምደሚያ ይበልጥ ጠቃሚ ለማድረግ ውስብስብ ስለሆነ አንድ ባህሪ ለምን እንደተፈጠረ ተረድቻለሁ ብለ ከመደምደም በፊት በተለይም ያ ባህሪ በአንተ ዘንድ ክፉኛ የሚፈረጅ ከሆነ በጣም ጥንቃቄ አድርግ ማለት እፈልጋለሁ። ለእኔ ከሁሉም በላይ አስፈላጊው ነገር እስካሁን የጠቀስኳቸው እነዚህ ሁሉ እውነታዎች አንድ የጋራ ባህሪ አላቸው። እሱም መለወጣቸው ነው። ይለወጣሉ በጊዜ ሂደት ይለወጣሉ። በተሞክሮ ይለወጣሉ። በአጭርም በረጅም ጊዜ ውስጥ መሰረታዊ በሆነ መንገድ ይለወጣሉ። ስነ ምህዳሮች ይለወጣሉ። ሳሐራ በአንድ ወቅት ለምሳርማ ቦታ ነበርኩ። ባህሎች ይለወጣሉ። በ18ኛው ክፍለ ዘመን በአውሮፓ እጅግ አስፈሪ የነበሩት ሲዲናውያን አሁን ከመቶ ዓመት በላይ ጦርነትን አድርገዋል። ከሁሉም በላይ አእምሮ ይለወጣል። ሰዎች ይለወጣሉ። አንዳንዴ አስደናቂ የሆኑ ለውጦች ይከሰታሉ። አስቡት እስቲ ጆን ኒውተንን በወጣትነቱ የባሪያ ንግድ መርከብ ካፒቴን የነበረ፣ ከጡረታ በኋላ በባሪያ ንግድ ሀብት ያፈራ፣ በእርጅና ዘመኑ ግን በእንግሊዝ የባሪያ ንግድ እንዲወገድ ቁልፍ ሚናን የተጫወተና አሜዚንግ ግሬስ የተሰኘውን ዝነኛ መዝሙራችንን የጻፈ ነው ወይም ደግሞ ዥንጃቤን በፐርል ሃርበር ጥቃት ጊዜ ከመሪ አብራሪዎች አንዱ ነበር። ከ ሐምሳ ዓመታት በኋላ ወደ ፐርል ሃርበር ተመልሶ በህይወት ለተረፉ ሰዎች ላደረገው ነገር ይቅርታን ጠይቋቸዋል። አንዳንዴ ለውጥ በሰዓታት ውስጥ ሊከሰት ይችላል። በአንደኛው ዓለም ጦርነት በ1914 የገና ዕለት የተደረገው የጦርነት ማቆም ክሪስማስ ትሩስ አስቡት እስቲ ለሶስት ሰዓታት በተደረገው ስምምነት የጀርመንና የእንግሊዝ ወታደሮች ከጉድጓዳቸው ወጥተው የሞቱትን ለመሰብሰብ ሲገናኙ መረዳዳት ጀመሩ። አብረው መቃብር ቆፈሩ። አብረው ጸለዩ። አብረው የገና እራት በሉ። ስጦታም ተለዋወጡ። የእግር ኳስ አብረው ተጫወቱ። እኛ ማለት በጉድጓድ ውስጥ ያለነው ሁላችንም ስንሆን፣ እነሱ ማለት ከኋላ ሆነው ለራሳቸው ስልጣን እኛን እንድንሞት የሚፈልጉ መኮንኖች ይህ ሁሉ የሆነው በሰዓታት ውስጥ ነው። አንዳንዴ ለውጥ በደቂቃዎች ውስጥ ሊከሰት ይችላል። በቬትናም ጦርነት ወቅት የተፈጸመውን የሚላይ ጭፍጨፋን አስቡ። ያቆመው ሂው ቶምሰንን አስቡት። ጭፍጨፋውን የአሜሪካ ወታደሮች በንጹሐን የመንደሩ ነዋሪዎች ላይ ግድያ ሲፈጽሙ ሲያይ በራሱ ሂሊኮፕተር በመንደሩ ነዋሪዎችና በአሜሪካ ወታደሮች መካከል አርፎ በመሳሪያ በአሜሪካ ወታደሮች ላይ መሳሪያውን ደግኖ አንድ እርምጃ ብትንቀሳቀሱ ጨርሳችኋለሁ አላቸው። በደቂቃዎች ውስጥ እኛና እነሱ የሚለው ሙሉ በሙሉ ተለወጠ። ጭፍጨፋው ቆመ። እነዚህ ሁሉ ሰዎች እኛ የሌለን የአንጎል ክፍል ወይም የነርቭ አስተላላፊ የላቸውም። አንደኛው ነው የሚኖሩት፣ እንደኛው ነው የሚኖሩት። አብዛኞቹም እንዲህ አይነት ታላቅ ለውጥ የማድረግ አቅም እንዳላቸው የሚያሳይ ምንም አይነት ቅድመ ምልክትም አልነበረም። ስለዚህ ስለዚህ እዚህ ላይ የምንደርስበት መደምደሚያ የሳንታ ያናን ዝነኛ አባባል ገልብጠን ማየት ስንችል ነው። ባይነኝ ታሪክን የማያጠኑ ታሪክን ለመድገም ይገደዳሉ ይላል። እኔ ግን የምለው የሰው ልጅ አስደናቂ ለውጥ ታሪክን የማያጠኑና ያንን ለውጥ ይበልጥ እንዲከሰት የሚያደርገውን ሳይንስ ለመረዳት የማይሞክሩ እንዲህ አይነት ታላላቅ የለውጥ ቅጽበቶችን ለመድገም አይችሉም ነው። በዚህ ሐሳቤ ላውቀ፣ ስለ ትኩረታችሁ አመሰግናለሁ። በበጎም በክፉም የሕይወት ገጠመኞቻችሁ መልካምን ሁሉ እመኝላችኋለሁ። አመሰግናለሁ። ቻው።